በምስራቅ አፍሪካ የተቀበረው ፈንጂ፣ የኤርትራ እጆች ከትግራይ እስከ አዲስ አበባ፣ የምዕራባውያኑ ታላቅ ማስጠንቀቂያ። የምስራቅ አፍሪካ የፖለቲካ ስነ-ምህዳር ሌላ ገጽታ ይዞ ብቅ ብሏል። ባርበር ጉዳይ በተነሳው ወጀብ ምስራቅ አፍሪካ ታመሳ እንደነበረ የምናስታውሰው ነው። ታዲያ ያ ተነስቶ የነበረው የባህር ወጀብ ሁሉንም ነገር ጠራርጎ ከመብላቱ በፊት በመሪዎች ብላት ጸጥ እንዲል ተደርጎ ነበር። አሁን ግን የሰላም አየር አይቆይብሽ ተብላ የተረገመች የምትመስለው ምስራቅ አፍሪካ በዚያች ጸብጫሪና ጦርነት ደጋሿ ሀገር ኤርትራ አማካኝነት ዳግም ሊቀሰቀስ ነው በሚል ብዙዎች በፍርሃት ተረብሸዋል። እንዴት የኤርትራ እጆች ትግራይ ተገኙ? በኢትዮጵያና በኤርትራ መካከል ምን እየተካሄደ ነው? የአውሮፓ ሀገራትና የምዕራባውያኑ ዲፕሎማቶች ማስጠንቀቂያ ሰጥተዋል። ከጀኔራሉ ማስጠንቀቂያስ በኋላ ምን ተፈጠረ? በትንታኔው እንመለከተዋለን። ውድ የሁሉ ዴሊ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ አብራችሁን እንድቆዩ በመጋበዝ ቤተሰቡን ይወዳጁ እያልን ወደ መረጃው እናሸጋግራችሁ። በኢትዮጵያና ኤርትራ መካከል ዳግም ጦርነት ከመንቀስቀሱ በፊት ሊቆም እንደሚገባው የአሜሪካና የአውሮፓ ዲፕሎማቶች እያሳሰቡ ነው። ዲፕሎማቶቹ በትግራይ ክልል ያለው ሁኔታ አሳሳቢ መሆኑን ተናግረዋል። በኢትዮጵያና ኤርትራ መካከል ዳግም ጦርነት ከመቀስቀሱ በፊት ሊቆም እንደሚገባ የአውሮፓና የአሜሪካ የቀድሞ ዲፕሎማቶችም አሳስበዋል። በጆ ባይደን አስተዳደር የአፍሪካ ቀንድ ምክትል ልዩ መልእክተኛ የነበሩት ፓይተን ሮፍ እና የቀድሞ የአውሮፓ ሕብረት የምስራቅ አፍሪካ ልዩ ተወካይና በአሁኑ ወቅት የቀይ ባህር የጥናት ማዕከል ሊቀመንበር የሆኑት አሌክሳንደር ሮድሰን በሁለቱ ጎረቤት ሀገራት መካከል የሚታየው ውጥረትን አስመልክቶ ፎሪን ፖሊሲ መጽሔት ላይ ሀሳባቸውን አስፈረዋል። ምስራቅ አፍሪካን በማተራመስ የሚታወቀው የኤርትራ መንግስት አሁን ደግሞ አዲስ ጦርነት ለመለኮስ በዝግጅት ላይ ይገኛል። ኤርትራ ከዚህ በፊት በጥሮታ የተሰናበቱን ጨምሮ ከ50 ዓመት በታች የሆኑ ሴቶች ወደ ውትድና እንዲገቡ ታዟል። በቀጣይ ሳምንት አፈሳ እንደሚጀመር ከምንጮች ያገኘነው መረጃ የሚያመለክታል። በ2022 መገባደጃ ላይ የኢትዮጵያ መንግሥትና የትግራይ ኃይሎች የጦርነት ማቆም ስምምነት ከተፈራረሙ መጋቢት አጋማሽ ሁለተኛው ዓመቱን ይይዛል። በደቡብ አፍሪካ የተፈራረሙት የጦርነት ማቆም ስምምነት ብዙም ሳይቆይ በህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በሚመራው ቡድንና በጊዜያዊ አስተዳደሩ ፕሬዚደንት አቶ ጌታቸው ረዳ መካከል የተፈጠረው ክፍፍል እየተባባሰ ይገኛል። ከሶስት ቀናት በፊት የጊዜያዊ አስተዳደሩ ፕሬዚደንት ከደብረጽዮን ቡድን ጋር በመመሳጠር በጊዜያዊ አስተዳደሩ ላይ አሲረዋል በማለት የከሰሷቸውን ሶስት ከፍተኛ የጦር አዛዦች ከስልጣን እንዲነሱ ትእዛዝ መስጠቱን ለዲፕሎማቶች በጽሁፍ አድርሰዋል። አለም በሰፊው አህጉራዊና ዓለም አቀፋዊ ስርዓት አልበኝነት እየተጠናጠች በምትገኝበት በዚህ ወቅት በትግራይ ያለው የፖለቲካና የጸጥታ ሁኔታ መበላሸት በኢትዮጵያና ኤርትራ መካከል ጦርነትን ሊያስከትል እንደሚችልም አሳስበዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ የክልሉን ወቅታዊ ሁኔታ አስመልክቶ በሰጡት መግለጫ አንዳንድ ወታደራዊና ፖለቲካዊ አመራሮች ከኤርትራ ጋር ግንኙነት እንዳላቸው እናውቃለን ሲለው መናገራቸው ታውቋል። እንዲህ ያለው ሁኔታ የሱዳንን ጨምሮ በአካባቢ ያሉ ጦርነትና ግጭቶችን በማባባስ እንዲሁም ተጨማሪ አለመረጋጋት እንዲፈጠር በማድረግ ዓለም አቀፍ ሰደድ እሳት ሊፈጠር ይችላል ሲሉ ዲፕሎማቶችም ተናግረዋል። በባህረ ሰላጤው ሀገራት ቀይ ባህርን ለመቆጣጠር የሚደረገው ፉክክር በአፍሪካ ቀንድ ሁኔታዎች ላይ የራሱን የሆነ ተጽዕኖ ሊያሳርፍም ይችላል። በትግራይ ጦርነት ወቅት የኤርትራ መንግስት መሳተፍ ቢገለጽም በፕሪቶሪያው የሰላም ስምምነት ላይ የፕሬዚደንት ኢሳያስ አፈወርቂ መንግስት እንደ አንድ ፈራሚ አካል ግን አልተሳተፈም። በሁለቱ ዲፕሎማቶች ጽሁፍ መሰረት ከጊዜ ወደ ጊዜ በአዲስ አበባና አስመራ መካከል አለመተማመንና ጥርጣሬ ሰፍኗል። አዲስ አበባ የፕሮቶሪያን ስምን በማፍረስ ትግራይን በማተራመስና ና በሌሎች ኢትዮጵያ ውስጥ ታጣቂ ቡድኖችን ትደግፋለች በሚል በአስመራ ላይ ወቀሳ ስታቀርብ ኤርትራ በኩል ላይ የኢትዮጵያ በቀይ ባህር ወደብ ላይ ላገኝ ያለችው ጥያቄን በአሰብና ምጽዋ ወደብ ላይ አዛዥ ለመሆን ከመፈለግ የመነጨ ነው ብላለችም። በሁለቱም በኩል ያሉት የቃላት ምልልሶች እና የጦርነት ዝግጅቶች በሀገሪቱ መካከል ጦርነት ሊያስከትል እንደሚችል አመላካሽ ነው ሲሉ ተናግረዋል። በመሆኑም በትግራይ የሚገኘው ክፍፍል የሚፈጥረው የእርስ በእርስ ግጭትም ሆነ በኤርትራና ኢትዮጵያ መካከል የሚከሰት ጦርነት በአካባቢው ብቻ ተወስኖ እንደማይቀር ዲፕሎማቶች አስጠንቅቀዋል። ሱዳን በእርስ በእርስ ጦርነት እየተናጠች ነው። ሶማሊያ ከአልሸባብና ከሌሎች አክራሪ ኃይሎች ጋር በምታደርገው ጦርነት ለብቻዋ የጸና መንግስት ማስተዳደር ተስኗታል። ከኤርትራ የባህር ዳርቻ 289 ኪሎ ሜትር ርቀት ላይ የየመኑ ሁቲ በቀይ ባህር ላይ ጥቃት መሰንዘሩን ቀጥሏል። በኢትዮጵያና ኤርትራ መካከል ያለው ፍጥጫና ወደ ጦርነት የሚያስኬድ ከሆነ ሰሜን ምስራቅ አፍሪካን በጂኦፖለቲካዊ ጠቀሜታው ወሳኝ የሆነውን ቀይ ባህር ላይም ችግር ሊጋርጥ ይችላል። በመሆኑም በአካባቢውና ባህሩ ላይ ፍላጎት ያላቸው የባረሰላጤ ሀገራትና አሜሪካ ይህ ከመሆኑ በፊት ጣልቃ በመግባት ፍጥጫውን የሚበርድበት መንገድ እንዲፈልጉ የአሜሪካና የአውሮፓ የአፍሪካ ቀንድ ልዩ መልእክተኞች አሳስበዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ ሕገወጥ እንቅስቃሴ ከሚያደርጉ ከወታደራዊና ፖለቲካዊ አመራሮች መካከል ከኤርትራ ጋር ግንኙነት ያላቸው አካላት እንዳሉ እናውቃለን ሲሉም መግለጫ መስጠታቸው ይታወቃል። አቶ ጌታቸው በመግለጫቸው ከትግራይ ክልል ትርምስ እናተርፋለን የሚሉ ብዙ አካላት አሉ ያሉ ሲሆን ከእነዚህም ውስጥ የኤርትራ መንግስት አንዱ ነው ብለዋል። የኤርትራ መንግስት ከፌዴራል መንግስት ጋር ቅራኔ ውስጥ የገባው ትግራይን ከካርታ ውስጥ ለማጥፋት ሲደረግ የነበረው ጦርነቱን በስምነት በመቆም በመቆሙ ነው ሲሉም ጌታቸው ተናግረዋል። የኤርትራ ፍላጎት የኢትዮጵያ መንግስት የኤርትራ መንግስትን ይወራል ብለው የሚሰጉበት ሰዓት ትግራይን እንደ መሸሸጊያ በመጠቀም አሊያም ጠንከር ያለ አጋጣሚ ተፈጥሯል ብሎ ካመኑ ከትግራይ ጋር በመሆን ወደ አዲስ አበባ ማማተር ሊሆን እንደሚችል ገልጸዋል። ከዚህም በተጨማሪም በዚህ ጉዳይ አንዳንድ የፖለቲካ ኃይል ወይም የጸጥታ ኃላፊ ከእነሱ ጋር በማበር ለመስራት ማሰቡ አስደንጋጭ ነው በማለት በመግለጫቸው ላይ ጠቅሰዋል። አቶ ጌታቸው በመግለጫቸው አክለውም አሁን ባለው ሁኔታ በትግራይ በይፋ መፈንቅለ መንግስት ስራ እየተሰራ ነው ብለዋል። አቶ ጌታቸው ህጋዊ ተቀባይነት ያጣ አንድ የህወሓት ቡድን የጊዜው አስተዳደሩ ሚና በኃይል በመንጠቅ ስልጣን ለመቆጣጠር ያለው ፍላጎትን ለማሳካት እየተንቀሳቀሰ መሆኑን ገልጿል። በአሁኑ ወቅት በትግራይ ውስጥ ከሚፈጠር ትርምስ እናተርፋለን የሚሉ አካላት እንዳሉ የጠቀሱት አቶ ጌታቸው ከዚህ መካከል አንዱ የኤርትራ መንግስት መሆኑን አውቃለሁ ብለዋል። ክፍፍል ውስጥ በገቡት የህወሓት ክንፎች ውስጥ ቀውስ ውስጥ የገባው የትግራይ ክልል ጊዜ አስተዳደር የሚመሩት አቶ ጌታቸው ረዳ ይህንን ያሉት በሰጡት መግለጫ ነው። አቶ ጌታቸው በሸራተን አዲስ በሰጡት መግለጫ በሁለቱ ቡድኖች መካከል የተፈጠረ ቅራኔን እና ስላስከተለው ችግር ሰፊ ጊዜ ወስደው አስረድተዋል። በተለይም የኤርትራ መንግስት ከበፊት ጀምሮ ያለውን ጸባጫርነት አጉልቶ በማሳየት ከሰዋል። በጦርነት ትርፍ እናገኛለን የሚል የተወሰነ በጥቅም የተሳሰረ ኃይል የትግራይ ህዝብን ሰላም አደፍርሷል በማለት ከሰዋል። በኢትዮጵያ መንግስትም ይሁን ከትግራይ ህዝብ ላይ የቆየ ቂም ያለው ሁሉ ይህንን አጋጣሚ ተጠቅሞ የትግራይ ህዝብ ላይ ለባሰ መከራ ሊያስገባ የሚችልበትን እርብርብ እያደረገ ይገኛል። በተግባርም የሚታይ እንቅስቃሴ ነው ሲሉ ተደምጠዋል። የኤርትራ መንግስት ፖለቲካችንን ከማመስ አንጻር አስተዋጽኦ ብቻ ሳይሆን በተግባር ክልላችን የጦርነት ቀጠና ለማድረግ ያለን እድል እየሰፋ የመጣበት ሁኔታ ነው ያለው ብሏል። ክልሉ በፍጹም ጦርነት ማስተናገድ እንደማይችል የገለጹት አቶ ጌታቸው ክልሉ ወጣት ለእንደዚህ አይነቱ ርካሽ ተግባር ዝግጁ አይደለም። ሲሉ ተናግረዋል። በእርግጠኝነት መናገር የምችለው የትግራይ ወጣት ሊዋጋ የሚችለው በሌላ አካል ጦርነት ከታወጀ ብቻ ነው። ከዚህ ውጪ የእገሌን ወንበር ለማዳንና መስዋዕትነት ለመሆን ዝግጁ አይደለም ብለዋል። የክልሉ ሕዝብ ሰላምን ስለሚፈልግ እርሳቸውን እንደሚደግፍ የጠቀሱት ርዕሰ መስተዳድሩ አቶ ጌታቸው ወጣቱ ሰላምን ስለሚፈልግ ዘጠና በመቶ ሕዝብ እኔና አስተዳደሩን ይደግፋል ሲሉም ተናግረዋል። ታዲያ ይህ በትግራይ ክልል የተፈጠረው አስቸጋሪ ሁኔታ በኤርትራ ጣልቃ ገብነት የተነሳ እንደሆነ ብዙዎች ይስማሙበታል። ይህ በትግራይ ጠብ አጫሪ ባህሪና ጦርነት ፈልፋይነት የተነሳው የትግራይ ሁከት በጊዜ መላ እንዲበጅለት በርካታ የምዕራቡ ዓለም ሀገራት እየጠየቁ ነው። የምዕራባውያኑ ኤምባሲዎችና የአውሮፓ ህብረት አባል ሀገራት በትግራይ ክልሉ ውስጥ ያለውን ወቅታዊ ሁኔታና እየጨመረ ያለውን ውጥረት እየተከታተሉ መሆናቸውን ባወጡት የጋራ መግለጫ አስታውቋል። መግለጫው የወጣው የዩናይትድ ስቴትስ፣ የእንግሊዝ፣ የኒውዚላንድ፣ ጃፓን፣ ኖርዌይ፣ ቤልጅየም፣ ቡልጋሪያ፣ የቼክ ሪፐብሊክ፣ የዴንማርክ፣ ጀርመን የአየርላንድ ግሪክ፣ ስፔን፣ ፈረንሳይ፣ ጣልያን፣ ሉክዘምበርግ፣ ሃንጋሪ፣ ኔዘርላንድ፣ ኦስትሪያ፣ ፖርቹጋል፣ ሮማንያ፣ ስሎቬንያ፣ የፊንላንድ ስዊድን ኤምባሲዎችና የአውሮፓ ህብረት ልኡካን ናቸው። ሀገራቱ በመግለጫቸውም እንደ ኤሮፓያን አቆጣጠር ህዳር 2022 ለተፈጸመው ዘላቂ ግጭት የማቆም ስምምነት ሙሉ ድጋፍ እንደሚሰጡም ገልጸው ሁለቱ ወገኖች አስቸኳይ ውይይት በማድረግ ውጥረቱን በማርገብ ስምምነቱን እንዲጠብቁ አሳስበዋል። አሁን ለተበታተነው ሰራዊት ጥሪ እናደርጋለን። ከዚህ ባለፈ ከፍተኛ ቁጥር ያለው ወጣት ስላለን እድሜው ከ15 በላይ የሆነ ወጣት ሙሉ በሙሉ እያስገደድን ጭምር ትግራይ ውስጥ ባሉ የተለያዩ ስልጠናዎች ስፍራዎችና እንዲሁም ኤርትራ ሳዋ ውስጥ በአጭር ጊዜ ውስጥ ሰልጥነው እንዲመጡ እናደርጋለን ብለው ወደ መቀሌ ተመልሰዋል ሲሉ ለመረጃው ቅርበት ያላቸው ሰዎች የደብረጽዮንን ቡድን ከሰዋል። ጀራል ጻድቃን ገብረትን ሳይ በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል በማለት ያስጠነቀቁት ጉዳይ ነው። ውድ የቻናላችን ተከታታዮች፣ በዛሬው ዝግጅታችን ባደረስናችሁ መረጃ እንደተደስታችሁበትና ጠቃሚ መረጃ እንደገኛችሁበት ተስፋ እናደርጋለን። የዛሬውን በዚያ በቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ለእናንተ ይጠቅማሉ ብለን የምናስባቸው መረጃዎች ይዘን ላችሁ እንቀርባለን። ቪዲዮን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ የደውል ምልክቷን መጫን እንዳይረሱ። በሌላ ቪዲዮ እስክንመገናኝ ድረስ ሰላሙኑ